ሰላሙ አለይኩም ወረህመቱላሂ ወበረካቱ። ወደ ዩቲዩብ ቤተሰቦቻችን እንዴት ናችሁ? ሰላም ናቸው? እኛ ደህና ነን አልሐምዱሊላህ። እናንተ እንዴት ናችሁ? ሁሉ ሰላም ነው ወይ? ትንሽ ጊዜ ጠፋ ብለናል። በጣም ይቅርታ። ሶስት ቀን አራቀምናሁ ሆነ ቪዲዮ ከለቀቅን እና ያው ለመናፈቅ ያክል ነው። እንዴት ናችሁ ታዲያ? ሰላም ነው? እኛ ደህና ነን አልሐምዱሊላህ። ያው ቆይተን ቪዲዮ ከለቀቅን እስኪ ዛሬ እንደዚሁ ላለመጥፋት ያክል ብቅ እንባል ብለን ነው እና አዲስ ኃይል ያንዥ የመጣሁት ዛሬ ያው እንደተለመደው ፕራንክ ነው ምሰራላችሁ። ዛሬም ያው ዜድን ፕራንክ ላረጋት ነው ኢንሻላ፣ ሀሪፍ እንደሚሆን ተስፋ አደርጋለሁኝ። በቃ እሷ አሁን የለችም ከዚህ ስትመጣ ምንድን መሰላችሁ ምላት በቃ እርግጠኛ ነኝ እንድማትቀበለኝ እሽን መተናቃለሁ ግን ምን መሰላችሁ ምላት፣ በቃ ቪው ቀንሶብናል ብናል እየታየ አይደለም፣ እሱ ደግሞ ምክንያቱ በሂጃብ ምናምን ስለምትሸፋፈኝ ነው። ያው በትገላለች፣ የሆነ የሆነ ነገር ብትሆኝ ቪው ይታይ ነበር ምናምን ነው ምላት። ያው እሷ በጣም ሃርድና ደግሞ በሂጃባ በኩል እሪ ነው የምትለው። እርግጠኛ ያው ግን ምን እንደምትል እስኪ ንያት በዛውም ያው አንዳንድ ሰው በሂጃብ ቀልድ ምናምን የሚያቀሰው ሰው ስላለ ለነሱ ትምህርት ይሆናል፣ ለሴት ልጅ ምን ያክል ውበት ነው የሚለውንም ለማሳየት ያክል ነው። እና በቃ ከአሁን በኋላ ቪዲዮ በሰራን ሰዓት ሂጃብሽን አትለብሽም ወይም በቃ ወጣ ያለ አለባበስ ነው መልበስ ያለብሽ፣ ምናምን ነው ምናት የምትለውን አብረን እናያለን። እንግዲህ ያው እሪ ነው የምትለው በእርግጠኝነት። እና አብራችሁን ቆዩ። ቀጥታ ያው ስትመጣ እጀምርላችኋለሁ። ካሜራውን ደባብቄ ሴታፑ ምናምን ወደዛ ላስተካክልና ታዩት ራይት አላችሁ ዜድዋ ምን እንደምትል በሂጃቧ ያላትን ያላት ጥንካሬ በዛው እናያለን። የሚያምርባት ምስሉ ነው ለሴት ልጅም ውበት ነው ሂጃብ እንደምታውቁት። እና ቤተሰብ ያልሆናችሁ በመጀመሪያ ቤተሰብ ሁኑ፣ ሰብስክራይብ አድርጉ፣ ቪዲዮ ላይክ እያደረጋችሁ ቪዲዮውን እስከ መጨረሻው ማየት ትችላላችሁ እንወዳችኋለን አሰብ አስተያየት ካላችሁም ኮሜንት ላይ መጻፉልን ጥያቄም ካለ በቃ የፈለጋችሁት ማንኛውን ነገር እኛም በተመለከተ አስተያየት ካላችሁ ጻፉልን እንመለስላችኋል በተረፈ መልካም ቆይታ እስከምትመጣ እንጠብቃት አሁን ካሜራ ያለ አስተካክል

ደኛ ስም ቤት ነን። አሁን ያገኘትን ጓደኛ ሌላ ቦታ መንጃ አስታውሽ ልደውል ዝም አትለይ። ያኔ ጓደኛ ብለህ የምትይዘው ሰው አለ ግን ዝም ብልህ አገኘ ማለት አሁን እንደዚህ ሆነ ቤት የሆነ ሰው ተዋወቅ የሆነ ሰው ተዋውቀ የሆነ ሰው ተዋውቀ ስራ ከፈታ ደውላቸዋለሁ። ስራ ፈልግ ስራ ደስ

ከዚህ በላይ የሚፈልግ ዙሮ ማበሻ እና መሰግናለን። ከዚህ በላይ የሚፈልግ ልበለው ይደርሳል። ቀስ ብሎ ሁሉም ነገር ሳይሆን አሰራራችን ማስተካከል ያለብን ነገር አለ ማለት

እሺ እና ስራ ነው ማለት እስከሚታይ ደግሞ ነው ማለት ቢያንስ መቶ ሺ ሁለት መቶ ሺ ይታይና ከዛ ተስተካክለሽ ከዛ በኋላ እንትን ምንድን ነው የምቀይረው? እ እንደዚህ ነው እኔ። ከልጅነት የጀመረ ነው ሂጃብ እንደዚህ ሆኖ። ማለት እኔ ኢትዮጵያ የራሱ ነገር ያለው ታውቃለህ። እኔ በስንት ዓመታችን ነው እኛ ሀገር ወላሂል አዚም ሲጀመር እኛ ሀገር ላይ ማለት ነው። ልንገርህ፣ አይደለም እንደዚህ ይቅርና እንደዚህ ወጣት ሆነ፣ እናቶቻችን እንኳ እንትን አይጥሉም። ወላሂ በጣም የተለየ ነው።

ለዱኒያ ብለን ተሰደር። እንዲሁም ሁለተኛ የምንሰደደው እኛ ለዱኒያ ነው። አብዛኛው ሰው ደግሞ ታውቂያለሽ፣ አያገባኝም ስለ አብዛኛው ሰው

እሺ ጋይ ስን እንግዲህ፣ እንዳያችሁት ያው ዜድዋ በሂጃቢ ቀልድ አላቅም ብላለች። ሞቴን መርጣለሁ በሂጃቢ ብላለች። እስኪ ይሄ ነገር ላይክ ይገባታል ወይስ አይገባትም? የምር ሁላችሁም በዚህ ነገር መማር አለባችሁ። ትንሽ አበሳጭ ይስቻታለሁኝ፣ ለዛ ነው ቪዲዮ የተቋረጠው። እና ሂጃባችን ውበታችን ነው እያላችሁ ኮሜንት ላይ ጻፉ እሷም በሂጃቤ ይደረደር አላቀም ዩቲዩቡ የቀረው ይቅር እንጂ ምናምን ብላለች። እኔም በጣም ደስ ብሎኛል። የእኔ ሚስት አኩርታኛል። በጣም ደስ ብሎኛል።